እስኪ በርበሬያችን እናዘገጃጅ። ና ወዲ ወፍጮ ቤት ነው ዛሬ ውሎ። በርበሬ ና ሽሮ አስፈጫለሁ። እንደዚህ አረብ ርቤ ያለሁኝ ማለት ነው። ዛዛ በራም ታዲ ንዝድ ያለሁኝ ሀባይ በሬ ንምቆላው ይሄ ቅመም ነው። እንዲያሳየዋቸው ይሄ ቅመም ነው። ይሄም ቅመም ነው። በሶ ቢላ በሶ ቢላ የሚሸመጭጨው የሚሸመጠጠው። ይሄ ምንድነው? ይሄ ቅመም አደለም። ይሄ እንትን ነው ጥቁር መጣፈጥ ነጭ መጣፈጥ፣ አብሽ እና ምንድን ነው ይሄ? አረፋ ቀረፋ ምናምን በየአይነት ማለት ነው። ተቀመሙ ይሄ ደግሞ እርድ ነው፣ ለእንትኑ ለሽሮ ነው ሆነ። ይሄ ደግሞ ምንድን ነው? ይሄም ቅመም አይደለም። በቃ ይሄ ነው ቅመሙ። ለእንትን ደግሞ ውይ ሰዓቱ ቅጣል ስለሆነ እናንተ ተንበለበለ የምር እሺ

እንደምታዩት እንደዚህ አምሼ ሞቅ ሞቅ ብቻ ነው የሚደረገው። ሞቅ ሞቅ አርጌ እስኪ የምር በውጭ ሀገር የምትኖሩ ምናልባት አልባች ይሄንን ቪዲዮ አይታወቅም እምታዩ ማለት ነው። ምጥን በርበሬ ሲተረከቡኝ እያዘጋጀሁ ለላክላችሁ የምር እስኪ በቃ እኔ ይበሉና በወንትኔ ላይ ቁጥሬ ስላለ ዩቲዩብ ላይ እስኪ በዛ እናግሩኝና ምጥን በርበሬ እያዘጋጀውኝ። በርበሬ እና ሽሮ ምጥን እያዘጋጀው ተቀበሉኝ፣ ተረከቡኝ ማለት ነው። ማለት በስራዬ ስራዬን ትወዱት አላችሁ፣ እርግጠኛ ነኝ። ቅመም አለው የኔ ቅመም በጣም ነው እንትን የምለው ይመቸኛል። ቅመም በርበሬ ላይ እና በጣም ነው የሚመቸኝ። ለማንኛውም ካላችሁ አይታወቅም፣ ምናልባት ሚዲያ ስለሆነ ብታንስም ሊገኝ ይችላል። ተቀበሉኝ፣ ላስረክብ ላችኋለሁ። ሀባይ እናንተ ፕራንክ ላረግ ነው፣ ያባቴ ሚስት ማለት ነው። ዝም ብላችሁ አትያውጡ። ሄሎ ሰላም አለይኩም። አይካሉን ስጠኝም አብየነ እሺ፣ ስመጣ ስጠኝም። አሁን አንድ ደቂቃ ቶሎ ብላ ጠብቃል ፈልግ ያለው አይሁ ሰላሙ አሌይኩም። አማን ነው ደህና ነኝ። ደህና ነሽ? አር ደህና ነው። ስሚማ ሽሮውን አንብሻ ጨርሻለሁ። በርበሬውን እያመስኩ ነበር። ነደዴ ሳም ሰው ሻ ታ የታመሰ ይፈጫል። ታዲያ ሽሮ አይታመስም። እንደ እሮግ የምር አምሻዋለሁ። ጨርሻለሁ። አምሻ ኧረ ያምሻል እንደ ሀ

እሺ አሁን ደሞ ጥቁር መጣፈጥ ይሄ ይሄው ፀሐይ ስለሆነ ነው። ግን ቤተሰብ ሰብ ያረረ እንዳይመስላችሁ የሰው ሙያ እንዲያገምቱ ውጭ ላይ ስለሆነ ምቆላው እንትን ያለ ይመስላል። አሁን ያብሽ ነው፣ እዚህ ደህና ነው። እዚህ ካሜራው ላይ ግን ያረረ ይመስላል፣ ግን ደህና ነው። ታሽ ነው። ተቃጠልኩላችሁ እናንተ አበይ ይሄ እንግዲህ እርዲ ነው። እርዲ እንግዲህ የሽሮ ነው። ይሄ ደግሞ ወጣቀን ነው። እርዲ አልበቃኝ እልባላት ለበርበሬውም ለሽሮውም ብሎ እርዲ አልበቃኝ እርዲ የገዛሁላት እኔም ቢል ይበላል እና ስንት ብር እንደገዛም ያው ስላላወቀች እምቢ አለች።

ቆብ የላትም ግን፣ ትታቅ ትቆጣኛለች። እርግጠኛ ነኝ ዩቱብ እንዲያሰሪብኝ ሁለተኛ ብላኛለች። እርግጠኛ ነኝ ትቆጣለች ስታቅ ማለት ነው። ግን አልነግራትም። ያው ቪዲዮውን ትይው እንጂ አልነግራትም። ቪዲዮውን ብቻ እሷ ለራሷት ነው እላችኋለሁኝ። ሞባይል ወይም ደግሞ ወይ ይባሁት የተሸመጠጠ የተሸመጠጠ ነው። የታሻማጠጠ ምንድን ነው ሱሙ ግን ቆይ ትንሽ ላስቀር ለምንድን ነበር ምን ሆነ ለወጥ ምናምን በዛ ሞቅ ሞቅ ብቻ ነው ታይኛሽ ቆይ ቆይ መጣልሽ አሁን አንድ እንቁላል ተላረኩላቸው ይጠፋቸዋል። ምስል ቦታው እንትና አይሉም ማለት ነው። አሁን እንግዲህ ሰልፍ ይይዛሉ አልኳቸው። ሰዓታቸው እየደረሰ ነው፣ በጧን ነው የሚጥሉት። አይዞሽ አይዞሽ። እሺ ሐባዬ እንግዲህ ይሄ የሽሮው ነው፣ የሽሮው ቅመም ነው። ይሄ ደግሞ የበርበሬው ቅመም ነው። ጨርሻለሁ ማለት ነው። እንግዲህ ቁርስ እያሞቅን ነው። ቁርሳችንን በልተን

እና ለታው ለዲፋው በቃ ያሉትን ነፈረ ናቸው። እንግዲህ ለማንኛውም ከልብ አመሰግናለሁ። እርድ በርበሬ ውስጥ እንደማይገባ አውቃለሁ። በርበሬም እንደማያር ታረረ እንደማይሆን አውቃለሁኝ። ፍራንክ ነው። ሰላም አለይኩም ቪዲዮ ነው፣ ቪዲዮ ነው። አሰን ዩቱብ ነው። ሙያ ለማ እንደምታለማምጅኝ? አዎ የሙያ አባት እንዲሆን ለማሳወቅ ነው። ደርቋላ። ለማንኛውም አመሰግናለሁ። ቆጣጥሬ ጨርሻለሁ። በርበሬው ምርጥ ሆኗል። አንድ በቀለም ዕቃ አስቀምጫለሁ ማለት ነው። የምጠቀምበት ይሄ ይነጣል ትሉኛላችሁ ብዬ ፈርቼ ነው ዙሮ እንደዚያ ላሳያችሁ የተነሳሁት። ይሄው እንደዚህ አልነጣም ማለት ነው። በጣም አሪፍ በርበሬ የሆነው እንትኑን እራሱ እንደ ብዬ ላሳያችሁ ማለት በጣም ነው ምርጥ በርበሬ የሆነው ሽሮውም፣ ይሄው ይሄውና ሽሮ እራሱ እርዲያማ ሆኗል። በጣም አሪፍ ሆኗል ማለት ነው። ያው ሽሮ ትንሽ ቃል አስቀር ትችላታለህ። ያው ብና ያው የእናባቴ ነው ሰምታችኋታል። ዙሮ ተላላይ ትንሽ አስቀር ትችላታለህ። ይሄ ነገ ይሄድያል ማለት ነው። ይሄ በርበሬው የራሴ ነው፣ በቀለም ዕቃ ያው ቀንሼ፣ ይሄ ተቀማጭ ነው ማለት ነው። እና ይሄንን ይመስላል ሀባይ በርበሬ ያዘገጃጀት እንግዲህ ከሐስከፋ ባለላችሁም ብቻ ኢንሻአላህ አንድ ቀን ቆይ ሙሉን አሳያችኋለሁ ማለት ነው፣ ከበርበሬ ግዢ አንስቼ እስከ ወፍጮ ቤት ድረስ ምናምን ነገር አሳያችኋለሁ ብዬ ተስፋለኝ። ያ ወፍጮ ቤት ላይ ስልክ የቻርጅ ዘግቶ ነው ሳልቻር እንትንሳላቸው የቀረ ሳልቀርጽላችሁ ማለት ነው። እና ይህንን ይመሰራባይ ምን ነበር ልላቸው የፈለጉ መስለ በርበሬ ስምንት መቶ ሀምሳ ነው ብያቸዋለሁኝ። ኪሎ የገዛሁትኝ የገዛሁት ሁለት ኪሎ ናት፣ አራት ኪሎ ነው ለእኔ ሁለት ለማሚ ሁለት ማለት ነው። ሌላም እንዴት ነበር መሰላችሁ? የዋይካል ታናዲያብኛለች ከካሜራ ጀርባ ምን ብዬ ልንገራችሁ? የኛ ባለሙያ ምን ብለሽ አስገባሽኝ፣ ምን ብለሽ ደውልሽ እንዴ ብዬ ልንገራችሁ አልኳችሁ። ወርድ ያብኛለች አሁን እንግዲህ መቻል ነው። ሌላ እንግዲህ ይሄንን ይመስላል። ስለምታዲያመጥ ወይ በቃ አላዲል ስለምታበረታቱኝ፣ ሸር ላይክ ስለምታረጉልኝ ከልብ ከልብ ከልብ አመሰግናለሁ። ጀዛኩም አላህ ኸይረን ጀዛ አላ ስብሓነወተዓላ፣ ሃገራችን ሰላም ያርክልን። የድሩ ሰላሟ ተመልሶ በቃ እንደፈለግ ንተራም እንደፈለግ ንብን ምንገባይ አድርገን። ምክንያቱም ሃገር ሰላም ሲሆን ነው እናንተም ምታዳምጡኝ ነው ቪዲዮ የምሰራው እና ሃገራችን ሰላም ያርክልን። ወሰላሙ